በሐዋርያት ሥራ ውስጥ ጳውሎስ ለምን ራሱን ተላጨ? ጳውሎስ የተሳለውን ስዕለት ለመፈጸም በሐዋርያት ሥራ መጽሐፍ ውስጥ ራሱን ተላጨ። ይህ ክንውን በሐዋርያት ሥራ 18 ከ18 ላይ ተመዝግቦ ይገኛል፣ እሱም ጳውሎስ ስለ ስዕለት በክንክራኦስ ጸጉሩን ቈረጠ ይላል። በአይሁዶች ወግ ውስጥ ይህ ዓይነቱ ስዕለት የናዝራውያን ስዕለት ሳይሆን አይቀርም። ይህ ቃል ራሱን ለአምላክ መወሰን በነበረበት ወቅት ጸጉር አለመቁረጥን ይጨምራል። በስዕለቱ መጨረሻ ላይ ጸጉሩ ተላጭቶ እንደ ሥነ ሥርዓት ይቀርብ ነበር። ጳውሎስ የኢየሱስ ተከታይ ቢሆንም በተለይ በአይሁድ መካከል በነበረበት ወቅት የአይሁድን ልማዶችና ሕጎች ያከብራል። በአንደኛ ቆሮንቶስ 9 ከ20 ላይ አይሁዶችን ለማሸነፍ አይሁድን እንደ አይሁዳዊ ሆንኩ ይላል። ፀጉሩን መላጨት የአይሁድን ማንነት ለማጥፋት እየሞከረ ሳይሆን በክርስቶስ በኩል ለማሟላት እየሞከረ እንዳልሆነ ያሳያል። ይህን ድርጊት ለወንጌል ታማኝ ሆኖ እያለ ከአይሁድ ማህበረሰብ ጋር ለመገናኘት ተጠቅሞበታል። ይህ ድርጊት የግል የምስጋና ወይም ራስን መወሰንንም ሊያንጸባርቅ ይችላል። ጳውሎስ በቆሮንቶስ የረጅም ጊዜ አገልግሎት ጨርሶ ነበር። አምላክም በተቃውሞ ጠብቆታል። ስዕለት መሳልና ጭንቅላቱን መላጨት የጳውሎስ ምስጋናና ለእግዚአብሔር ያለውን ቁርጠኝነት የሚገልጽበት መንገድ ሊሆን ይችላል። ጳውሎስ ከአምላክ ጋር የነበረው ዝምድና በስብከት ላይ ብቻ ሳይሆን በግላዊ ቁርኝት ላይም ጭምር ንቁና ቅን እንደነበረ ያሳያል። በመጨረሻም፣ የጳውሎስ ጭንቅላት መላጨት ክርስትና ያደገው ከአይሁዶች መሆኑን ያስታውሰናል። ጳውሎስ ባህሉን አልተወም፣ ነገር ግን በክርስቶስ እንዲለወጥ ፈቀደ። የእሱ ተግባራቶች ስለ ትህትና፣ ተለዋዋጭነትና ለእግዚአብሔር ሥራ ራስን መወሰን ያስተምሩናል። ዛሬ አማኞች እንደመሆናችን መጠን በኢየሱስ ክርስቶስ በማመን ላይ በማተኮር አስተዳደጋችንን ማክበርን መማር እንችላለን።